በአብርሃም ዘመን ከነበረው ረሃብ በላይ በይስሐቅ ዘመን ረሃብ ሆነ ተብሎ እንደተጻፈ ረሃብ ገጥሟቸዋል። ማለት እናንተ የእግዚአብሔር ሰዎች አደላችሁም ወይም ደግሞ ጥሪ የላችሁም ማለት አደለም። አታችኋል ማለት ወይም ብቻችሁናችሁ ማለት ህይወት እንደዚህ እንደሆነ ያበቃል ማለት አደለም። ስለዚህ ይስሐቅ መፍትሄ አድርጎ ያሰበው ወደ ግብፅ መውረድ ነበረ። እግዚአብሔር ግን ወደ ግብፅ እንዳይወርድ በዛ ምድር እንዲቀመጥ ነገረው። ረሃብ ዘመን ዘርዘራ መቶ ጥፍን አጨደ ተብሎ እንደተጻፈ ወዳጆች፣ አብርሃም ቆፍሯቸው የነበሩ የውሃ ጉድጓዶችን ቆፈራቸው፣ ውሃ ወጣለት። እንደገና መጥተው ደፈኑበት። አሁንም ቆፈ ከቆፈረ ውሃ ወጣለት፣ አሁንም ቆፈረ ውሃ ወጣለት ተብሎ እንደተጻፈ ሁልጊዜ ይናገራል። ውሃው ያለው መሬት ውስጥ ሳይሆን ይስሐቅ እጅ ውስጥ ነው። ውሃው ያለው መሬት ውስጥ ሳይሆን በእግዚአብሔርና በአብርሃም መካከል ባለው ኮቨነንት ውስጥ ነው። እንጀራችሁ ያለው አየሩ ውስጥ አይደለም። እንጀራችሁ ያለው አፈር ውስጥ አይደለም። እንጀራችሁ ያለው ዲግሪያችሁ ውስጥ አይደለም። እንጀራችሁ ያለው በእናንተና በእግዚአብሔር መካከል ባለው ኮቨነንት ስለሆነ ይሄ ኮቨነንት ያበላችኋል። ይሄ ኮቨነንት ይሸከማችኋል። ይሄ ኮቨነንት መጥፎውን ሲዝን ያሳልፋችኋል። ይሄ ኮቨነንት እዳችሁን ይከፍላል። እውነቴን ነው። ይመጣናችሁ ካላችሁ ዘመን ይልቅ ባጣችሁ ዘመን የምትገዙት ይበዛል። ከሞላላችሁ ዘመን ይልቅ በጉድለታችሁ ዘመን የእናንተ የሚሆን ነገር ይበዛላችኋል። ሰዎች አያያዛችሁን አይተው ሊጨርሱ ነው በቃ ብለው ሲጠብቁ እግዚአብሔር እንደ አዲስ በክብር ያስጀምራችኋል። አቤሜሌክ ማለት የቃሉ ትርጉም እግዚአብሔር ንጉሴ ማለት ነው። ይህ ሰው የሩት መጽሐፍ የሚጀምርበት ሰው ነው። ነገር ግን ታሪኩ የሚጨርስበት ሰው አይደለም። የአቤሜሌክ ዋነኛ ትኩረቱ ምንም ይሁን ምን ከሞት ለማምለጥ መፈለጉ ነው። በዛን ወቅት በዛን ጊዜ ረሃብ ነው የሆነው። ረሃብ ደግሞ እንደምታውቁት ጊዜ አይሰጥም፣ ከባድ ነው። አቤሜሌክ ራሱን ብቻ አይደለም፣ ሚስቱ አለች፣ ልጆቹ አሉ። ይሄንን መከራ ይህን ችግር ይሄን ረሃብ ለመቋቋም የሚያስችል ትዕግስት አልነበረውም። ስለዚህ እንዴትም እንዴትም ይሁን ዋናው የአቤሜሌክ ትኩረት የነበረው ቤተሰቦቹን ከቤትልሔም ወደ ሞዓብ በመውሰድ ከዛ ችግር፣ በወቅቱ ከነበረው መከራና ስቃይ ማምለጥ ነበረ። ነገር ግን የሚያሳዝነው አቤሜሌክ ከሞት ሸሸ እንጂ ከሞት ማምለጥ አልቻለም። ይልቁን እንደውም መዘዙ ከራሱ አልፎ ለልጆቹ ሲተርፍ ትመለከታላችሁ። ወዳጆች ሞትን እየሸሹ ወደ ሞት መቅረብ ሊኖር እንደሚችል ከአቤሜሌክ መረዳት ይቻላል። በእስራኤል ረሃብ የተፈጥሮ አደጋ አይደለም፣ ከእግዚአብሔር ጋር የተገናኘ ጉዳይ እስራኤል በየትኛውም ዘመን ረሃብ ሲገጥማት ረሃብ የገጠማት ከእግዚአብሔር ጋር በተገናኘ ጉዳይ እንጂ በተፈጥሮ አደጋ ምክንያት አይደለም። በጦርነት ቢሸነፉ እስራኤላውያን ከእግዚአብሔር ጋር በተገናኘ ጉዳይ ነው፣ ቢራቡ ከእግዚአብሔር ጋር በተገናኘ ጉዳይ ነው። ቢማረኩ፣ ቅጥራቸው ቢፈርስ፣ የተለያየ ችግር ቢገጥማቸው እነዚህ የቃል ኪዳን ሕዝቦች ያንን ነገር ተራሮች በኢየሩሳሌም ዙሪያ እንደሆኑ እግዚአብሔር በዚህ በቃል ኪዳኑ ሕዝብ ዙሪያ ስለሆነ ማለት ነው። ስለዚህ አቤሜሌክ በሁለት መንገድ መልኩ ነገሮችን ማሰብ እንደነበረበት እረዳል። አንደኛው ማሰብ የነበረበት ነገር ምንድን ነው? አሁን ከገጠመው ችግር ከገጠመው ረሃብ ለማምለጥ በእርግጥ ረሃብ ጊዜ አይሰጥም። ከቤተልሔም ተነስቶ ወደ ሞዓብ ሲመጣ እንደ ሀገር እንደ እስራኤላዊ ይሄ ረሃብ ከተፈጥሮ ጋር የተገናኘ ሳይሆን ከእግዚአብሔር ጋር የተገናኘ እንደሆነ በማወቅ ስፍራውን ከመልቀቁ በፊት ማሰብ ማሰላሰል የእግዚአብሔርን ዳግም ጉብኝት ከእግዚአብሔር ጋር የተበላሸውን ሪሌሽንሽፕ ማስተካከል ነው የነበረበት። ሁለተኛው ሀሳብ ደግሞ እዚህ ሞዓባውያን የእግዚአብሔር ሕዝብ ጠላቶች እንደሆኑ ማየትና መረዳት ቁጭ ብሎ ማሰላሰል ከችግሩ ለመውጣት ከችግሩ ለማምለጥ የሄደው አማራጭ ያደረገው ወደ ከፋ ኪዳናዊ ችግር ነው። ወዳጆቼ ልክ እንደ አበሜሌክ ጊዜ የማይሰጥ ጥያቄ ውስጥ ያላችሁ ሰዎች ልትኖሩ ትችላላችሁ። ልክ እንደ አበሜሌክ ሞትን ስለሸሻችሁት፣ አይሸሻችሁም አንዳንዶች ሞትን የምንሸሽ መስሎን በሸሸንበት ቦታ ግን ሞት ቀድሞ ሊያገኘን እንደሚችል ማሰብ መረዳት በጣም አስፈ ፈላጊ እንደሆነ አስባል አንዳንድ የምንወስናቸው ውሳኔዎች መዘዙ ለእኛ ብቻ ሳይሆን ለቤተሰባችን፣ ለልጆቻችን፣ ለልጅ ልጆቻችን፣ ለቤተ ክርስቲያናችን፣ ለሀገራችን ሊተርፍ እንደሚችል ማወቅ አለብን። እኔ ብቻዬን ነው መወስነው ማንም በእኔ ህይወት ምንም አያገባውም፣ አይመለከተውም፣ እዚህ ብኖር ባልኖር፣ ይህን ብሰራ ባልሰራ፣ ይህን ባደርግ ባላደርግ የሚል ግብታዊነት የተሞላበት ምንም አይነት ውሳኔ መወሰን በህይወታችን አስፈላጊ እንዳልሆነ እንድታቁ እፈልጋል ምክንያቱም በእኛ ሀዘን የሚያዝን በእኛ ጉዳት ጎዳ በኛ መውደቅ የሚወድቅ አብሮን እግዚአብሔር የሰጠን። ምክንያቱም ከንፋስ አልመጣንም ቤተሰብ አለን፣ ቤተክርስቲያን አለን። ስለዚህ ነገሮችን ቆም ብሎ ማሰብና ማየት በጣም ተገቢ ነው። ስለዚህ ወዳጆቻችን አንዳንድ ጊዜ ባልጠበቅነውና ፋታ በማይሰጥ የህይወት ቅርቃሩ ስንገባ ችግሩ ስንገባ ሁለት ነገሮችን ማሰብ መቻል አለብን። እዚህ ሁኔታ ውስጥ ገብተናል። ከዚህ ሁኔታ ለመውጣት ጊዜያዊ መፍትሄ ሳይሆን መፈለግ ያለብን ዘለቄታዊ መፍትሄ ማግኘት አለብን። ለጊዜው አደባብሰው ቢያርሱ ባለም ይመለሱ እንደ የሚል የሀገሬ ሰው ማለት ነው። ለጊዜው መፍትሄ የመሰለን ነገር ለብዙ ዘመን ወይም ለዘላለም መዘዝ ይዞብን ሊመጣ እንደሚችል መረዳ በጣም ተገቢ ነው። አንዳንድ ሁኔታ ውስጥ ስትገቡ ወዲያው ማጤን ያለባችሁ ከጎረቤቶቻችሁ፣ ከስራ ባልደረቦቻችሁ፣ ከጓደኞቻችሁ፣ ከፍቅረኞቻችሁ ጋር በተገናኘ ጉዳይ ሳይሆን ከእግዚአብሔር ጋር ያላችሁን ግንኙነት ማጤን ማስተዋል። እዛ ጉዳይ ላይ ያለ ክፍተት፣ መዘናጋት፣ የስሜት መቀዝቀዝ፣ የሀሳብ መዋዠቆች አሉ ወይስ የሉም የሚለውን ነገር ማየት በጣም አስፈላጊ ነው። ታሪካችን አጭር እንዳይሆን ስም ያለው ለትውልድ የሚተላለፍ ሌጋሲ ማሳለፍ ካለብን ለጊዜው የሚገጥመን መከራ፣ ውጣውረድ፣ ቻሌንጆች እነዚህን ነገሮች በተመለከተ የምንወስናቸው ውሳኔዎች እንደ እግዚአብሔር ሀሳብ፣ እንደ ቃሉ ምክር፣ እንደ ፍቃዱ መሆን እንዳለበት ከአቢሜሌክ ሕይወት ትመለከታላችሁ። አንዳንድ ሰዎች አጫጭር ታሪክ ያላቸው ሰዎች አሉ። በጣም ትንሽ ታሪክ ያላቸው ቢዝነስ የጀመሩ ከዛ ግን መቀጠል አቃታቸው። ትዳር የጀመሩ መቀጠል አቃታቸው። አገልግሎት የጀመሩ መቀጠል አቃታቸው። አሳዛኝ አጨራረስ የጨረሱ ብዙ ሰዎቻ። ወዳጆቼ ዋናው ዋናውና ክብር ያለበት ነገር መጀመር ሳይሆን መጨረስ ስለሆነ በጣም ማሰብ ያለብን ስለ ጅማሬያችን አይደለም ስለ አጨራረሳችን ስለሆነ ከዚህ ሰው የምትረዱት ነገር እንዳለ አስባል። የሩትን መጽሐፍ እያነበባችሁ ስትቀጥሉ እስራኤላውያን እንደ ተራቡ አልቀሩም፣ እንዳጡ አልቀሩም። አብረውት ያኔ አቤሜሌክ ሲወጣ ትቷቸው የወጣ ሰዎች እንደገና ተጎበኙ፣ እንደገና ታሰቡ። እግዚአብሔር ያችን ምድር እንደገና ጎበኛት እና ፊቱን ወደዛች ምድር መለሰ። ኑሃሚን ይሄን ሰማች። በዛን ወቅት ባሏ ሞቷል፣ ሁለት ልጆቿ ሞተዋል። ሩትን ይዛ ወደ ቤተልሔም እንደመጣች ትመለከታላችሁ። ወዳጆቼ አሁን ያላችሁበት ሁኔታ ያልፋል። አሁን የምታልፉበት ሁኔታ እንደ ዘበት እንደ ዋዛ ይቀራል። ምናልባት ዛሬ እያለቀሳችሁ የምታልፉበት ሁኔታ ነገ እየሳቃችሁ የምትመሰክሩበት ሊሆን እንደሚችል እንድታስቡ ፈልጋል። ስለዚህ እግዚአብሔር ይጎበኛችኋል። እግዚአብሔር ወደ እናንተ ፊቱን የሚመልስበት፣ እጁን ቀኙን የሚዘረጋበት፣ ምርኳችሁን የሚመልስበት፣ እንባችሁን የሚያብስበት፣ ታሪካችሁን የሚቀይርበት፣ በተዋረዳችሁበት አንገት በደፋችሁበት ሰፈር በክብር በሹመት የምትሸለሙበት ዘመን እግዚአብሔር ለእናንተ ያዘጋጀው የክብር ዘመን አለ። የፀሐይ ዘመን አለ። እስቲ በደንብ አርጉና፣ አሜን ባሉ ልክ ክረምት እንዳለ ሁሉ በጋ አለ። ማታ እንዳለ ሁሉ ቀን አለ። ልክ እንደዚሁ ጭጋግ እንዳለ ሁሉ ወገግታ አለ። ልክ እንደዚሁ ነው ወዳጆቼ፣ የማያልፍ ይመስላል እንጂ ያልፋል፣ የማይቀር ይመስላል እንጂ ይቀራል። ይገርማቸዋል። ዋናውና በጣም መሰረታዊው ጉዳይ የትኛውንም አይነት ውሳኔ ከመወሰናችሁ በፊት ከእግዚአብሔር አንጻር ከጌታ ጋር ላላችሁ ሪሌሽንሽፕ ግንኙነት ፕራዮሪቲ መስጠት አለባችሁ። ለኪሳችሁ ሙላት ወይም ጉድለት፣ ለስጋችሁ ምቾት ወይም ደግሞ ለአንዳንድ ሰዎች ይሉንታ ብላችሁ ጸጸት የተሞላበት ለትውልድ የሚተርፍ የተሳሳተ ውሳኔ ከመወሰን ይልቅ የሚያዋጣችሁ ከእግዚአብሔር ጋር ያላችሁን ፌሎሽፕ የሚያስጠብቅ ውሳኔ መወሰን ያንን እንደሆነ እንድታስቡ ፈልጋል። በአብርሃም ዘመን ከነበረው ረሃብ በላይ በይስሐቅ ዘመን ረሃብ ሆነ ተብሎ እንደተጻፈ ረሃብ ገጥሟችኋል ማለት እናንተ የእግዚአብሔር ሰዎች አይደላችሁም ወይም ደግሞ ጥሪ የላችሁም ማለት አይደለም። አታችኋል ማለት ወይም ብቻችሁ ናችሁ ማለት ህይወት እንደዚህ እንደሆነ ያበቃል ማለት አይደለም። ስለዚህ ይስሐቅ መፍትሄ አድርጎ ያሰበው ወደ ግብፅ መውረድ ነበረ። እግዚአብሔር ግን ወደ ግብፅ እንዳይወርድ በዛ ምድር እንዲቀመጥ ነገረው። በረሃብ ዘመን ዘርዘራ መቶ ጥፍን አጨደ ተብሎ እንደተጻፈ ወዳጆቼ፣ አብርሃም ቆፍሯቸው የነበሩ የውሃ ጉድጓዶችን ቆፈራቸው ውሃ ወጣለት፣ እንደገና መጥተው ደፈኑበት። አሁንም ቆፈረ ውሃ ወጣለት፣ አሁንም ቆፈረ ውሃ ወጣለት ተብሎ እንደተጻፈ ሁልጊዜ ይናገራል። ውሃው ያለው መሬቱ ሳይሆን ይስሐቅ እጅ ውስጥ ነው። ውሃው ያለው መሬቱ ሳይሆን በእግዚአብሔርና በአብርሃም መካከል ባለው ኮቨነንት ውስጥ ነው። እንጀራችሁ ያለው አየሩ ውስጥ አይደለም። እንጀራችሁ ያለው አፈር ውስጥ አይደለም። እንጀራችሁ ያለው ዲግሪያችሁ ውስጥ አይደለም። እንጀራችሁ ያለው በእናንተና በእግዚአብሔር መካከል ባለው ኮቨነንቱ ስለሆነ፣ ይሄ ኮቨነንት ያበላችኋል። ይሄ ኮቨነንት ይሸከማችኋል። ይሄ ኮቨነንት መጥፎውን ሲዝን ያሳልፋችኋል። ይሄ ኮቨነንት እዳችሁን ይከፍላል። እውነቴን ነው የምነግራችሁ፣ ካላችሁ ዘመን ይልቅ ባጣችሁ ዘመን የምትገዙት ይበዛል። ከሞላላችሁ ዘመን ይልቅ በጉድለታችሁ ዘመን የእናንተ የሚሆን ነገር ይበዛላችኋል። ሰዎች አያያዛችሁን አይተው ሊጨርሱ ነው በቃ ብለው ሲጠብቁ፣ እግዚአብሔር እንደ አዲስ በክብር ያስጀምራችኋል። እግዚአብሔር እንደ አዲስ በክብር ያስጀምራቸዋል የእግዚአብሔር ቃል እንደሚናገር ምስጉን ነው በክፉዎች ምክር ያልሄደ በኀጢአተኞች መንገድ ያልቆመ በዋሰኞች ወንበር ያልተቀመጠ ነገር ግን በእግዚአብሔር ሕግ ደስ ይለዋል ተብሎ እንደተጻፈ ይሄም ሰው ደግሞ የሚሰራው ሁሉ ይከናወንለታል ተብሎ እንደተጻፈ እኔ ባርካችኋለሁ በደረቅ ምድር በደረቅ በረሃብ ዘመን ፍሬ እንደማያቋርጥ መጽሐፍ እንደሚናገር ምድር ፍሬዋን ብትከለክል

በረከት እግዚአብሔር አምላክ ይባርካቸዋል። ባረኳችሁ በጌታ በኢየሱስም እንደውም የእግዚአብሔር ቃል ሲናገር እንደዚህ ይላል በኢዮቤልዩ ዓመት የሚከፍለው ብር ባይኖረው ነገር ግን እጁ ቢረጥም ተብሎ እንደተጻፈ ዛሬ ባርካቸዋለሁ ከዚህ ቀን ጀምሮ እጃችሁ እርጥብ ይሁን እጃችሁ እርጥብ ይሁን ቅድም ነግሬያችኋለሁ እስራኤል ከእግዚአብሔር ጋር በተገናኘ ጉዳይ ነው ሊርባት የሚችለው ጠላትም ሊያሸንፋት የሚችለው ከዚህ ውጪ እስራኤልን ተፈጥሮ ሊያስርባት አይችልም ጠላት ሊጥላት አይችልም እና አቤሜሌክ ማሰብ የነበረበት ጉዳይ የእስራኤል ፍሬያማነት ማነት ከእግዚአብሔር ጋር ያላት ኮኔክሽን ነው። ከእግዚአብሔር ጋር ያላት መጣበቅ ነው። ዛሬ ነግራቸዋለሁ። በኢትዮጵያ ምድር የሚቀጥለው ዘመን ዝናባማ ሆነ ፀሐያማ ሆነ የራሱ ጉዳይ ነው። የእግዚአብሔር በረከት ግን ወደ እናንተ ቤት ይገባል። የሰማያት መስኮት ይከፈታሉ። የእግዚአብሔር ቃል እንደሚናገር ነገ አንድ መስፈሪያ መልካም ዱቄት፣ አንድ ስቅል ዱቄት በዚህኒያ ይሸጣል ብሎ ባለው ጊዜ እግዚአብሔር የሰማያትን መስኮት እንደሚከፍት እንደተናገረ ዛሬ ጸለይኩላችሁ በማጣት ውስጥ ያላችሁ የሰማይ መስኮት ይከፈትላችኋል። ችግር ውስጥ ያላችሁ ብሎኛል ጌታ የሰማይ መስኮት ይከፈትላችኋል። በኢየሱስ ስም ይከፈትላችኋል። ስፍራን የሚያስለቅቅ ችግር፣ ስፍራን የሚያስለቅቅ ፋታ የማይሰጥ ጊዜ የማይሰጥ እምነታችሁን የሚፈታተን ከእግዚአብሔር ጋር ያላችሁን ፌሎሽፕ ለእስከሚያበላሽ ድረስ ከባድ ጥያቄ ውስጥ ያላችሁ ሰዎች እግዚአብሔር እንደዚህ ይናገረኛል እጎበኛቸዋለሁ። ይጎበኛችኋል። እግዚአብሔር ፊቱን ወደ እናንተ ይመልሳል። እግዚአብሔር ዘጸአት መጽሐፍ ምዕራፍ 14 የሚናገረው የግብፅ ሰራዊት እየገሰገሰ ነው ይላል የእግዚአብሔር ቃል። ደግሞ እዛው ምዕራፍ ላይ እንደዚህ ይላል የእስራኤል ሰዎችን እግዚአብሔር ምን ብሏቸው ነበረ? ድንኳን ሰርታችሁ ኤርትራ ባህር ፊት ለፊት ላይ ካምፓ አድርጉ ብሎ አስቀምጧቸው ነበረ። ይገርማል፣ እግዚአብሔር ይገርማል አሰራሩ። እናንተን አስቀምጧችሁ ጠላታችሁን ያስሮጠዋል። እናንተን አስቀምጧችሁ ጠላታችሁን ያፈጥነዋል። እናንተን አስቀምጧችሁ መሆን እኮ የነበረበት ምን መሰላችሁ? እናንተን ማሮጥ የነበረበት ጠላቶቻችሁን ይዞ እናንተን ማሮጥ ነበረበት። አንዳንድ ጊዜ ግን ይገርማል፣ እናንተን ያስቀምጥና ጠላቶቻችሁን ያፈጥናቸዋል። ራሱ ሊደርሽፑ ችግር ያለበት ሁሉ ይመስላል ማለት

ፈልገ ነው ቁፋታ የሚሰጥ አደለም። እየሮጠ የሚመጣው እኮ አድናቂ አደለም እ እየሮጠ የሚመጣው ይሄ እኮ ሊያጨበጭብላቸው አደለም የሚመጣው፣ ከነ ህይወታቸው እኮ ሊውጧቸው እኮ ነው የሚመጣው። ደግሞ ድጋሚ በእጃቸው ካስገቧቸው ትናንት ከገዟቸው በላይ ሊገዟቸው፣ ካስጨንቋቸው በላይ ሊያስጨንቋቸው ነው ሲሮጡ የመጡት እና የሚገርማችሁ ነገር በዚህ አጣብቅኝ ውስጥ መፍትሄው ምን እንደሆነ ቁጥር አስራ ሶስት ይናገራል። አትፍሯል። መፍትሄው ጸንታችሁ ቁሙ፣ የእግዚአብሔር ማዳን ታያላችሁ። መፍትሄው ይሄ ነው። መፍትሄው ተስፋ መቁረጥ አይደለም። መፍትሄው ማጉረም ማረም አይደለም። መፍትሄው ማፈግፈግ አይደለም። መፍትሄው መጨነቅ አይደለም። መፍትሄው አይዟችሁ አለ። አትፍሩ አለ። ጸንታችሁ ቁሙ አለ። የእግዚአብሔር ማዳን ታያላችሁ አለ። በደንብ ፓርኩና አሜንፓል። በደንብ ፓርኩና አሜንፓል አሁን

ይሆን የእግዚአብሔርን ማዳን ይሆን፣ ከዚህ በኋላ የሚሆነው ነገር መጠበቅ ማለት ወዳጆቼ፣ መፍጨርጨርህን አቁመህ እግዚአብሔር እንዲሰራ እድል መስጠት ማለት ነው። እጠብቃለሁ ስትል እኔ ሳልሆን አንተ ትሰራለህ፣ ገንዘቤ ሳይሆን ጭንቅላቴ ሳይሆን ችሎታዬ ሳይሆን ኮኔክሽን ሳይሆን አንተ ትሰራለህ ያልከው ነው፣ በጌታ በኢየሱስ ስም። እግዚአብሔር ከሰራ ደግሞ የአንድ አመቱን ጉዳይ በአንድ ቀን ይሰራዋል። በደምጩና አሜን ባለ እግዚአብሔር ሲሰራ የአስር አመቱን ጉዳይ በአንድ ወር ውስጥ ይሰራዋል። አትፍሩ፣ ጸንታችሁ ቁሙ የእግዚአብሔር ማዳን ያላችሁ፣ ማለት ተረጋጉ፣ ዘና በሉ ማለት እግዚአብሔርን መጠበቅ ማለት መዘናጋ ሳይሆን እሱ እንዲሰራ ጊዜ መስጠት ማለት። እኔ ዛሬ ባረኳችሁ ነገራችሁ፣ አእምሮ ተሸላልሞ ተውቦ፣ በኢየሱስ እምጃችሁ ይገባ፣ በኢየሱስ እምጃችሁ ይገባ፣ እቤታችሁ ይገባ። ከእናት ከአባት ቤት ስትወጣ አምነ የወጣው ዲግሪን አይደለም፣ እጅግ ላይ ካርታ ኖሮ አይደለም። ውጣ ሲልህ አምነ የወጣው ቃሉን ነው። አምነ የወጣው ደመናውን ነው። እና ከአንተ የቤት ስራ የሰማይ ነው። አንተ ጩና ምትባል እግዚአብሔር አምላክ ከፊት ለፊት ያለውን ከፍሎ በደረቅ ምድር ያሻግራል። ከሆነ የሚከተለው ደግሞ ለአንተ በተከፈተው በር አያሻግራቸው ጠላቶቻችሁ ይግቦታሉ። እግዚአብሔር ደሞ ሲሰራው ይገርማል። ጎበዝ አናጺ ነው እሱ፣ የምድረ በዳ አናጺ ነው። ይሰራበታል፣ ይችልበታል። እንዴት ማበጀት እንዴት ማስተካከል እንዳለበት ይችልበታል። ይገርማል፣ ይገርማል። እግዚአብሔር ስራን ሲሰራ ለቴስቲሞኒ እንዲመች አድርጎ! እግዚአብሔር ስራን ሲሰራ የሚጻፍ ጎሚፅ አሁ እግዚአብሔር አብርሃምን ከሀገር ከዘመድ ከወገን ተለይተ ውጣ ሲለው አብርሃም እኮ ቀብድ አልተቀበለም። ሄለው ቀብድ አልተቀበለም እኮ እንደውም ትቶ እኮ ነው የወጣው። ይገርማል። መጽሐፍ እንደሚናገረው አብርሃምም እንደተነገረው ሄደ ተብሎ እንደተጻፍ ሰውየው እንደሚችለው እንደሚያቀው እንደለመደው አይደለም የሄደው፣ እንደተነገረውን ነው ሄደው እንደተነገረው ይሄደ ረሃብ ገጥሞታል። ሰው ቤት እንግድነት ገብቷል። ይሄ ሆኗል ማለት ግን የብዙዎች አባት አይሆንም፣ እንደ ሰማይ ከዋክብት እንደ ምድር አሸዋ አይበዛም ማለት አይደለም። እግዚአብሔር ውጣ ብሎ ከወጣ በኋላ ዛሬ መርዳት ሲጠበቅ ተረዳ ነው ማለት ነገ እግዚአብሔር አምላክ ካየልህ ክብር ትቀራለህ ማለት አይደለም። በመጠበቅ መቀደም እንጂ ማሸነፍ ያለ አይመስልንም። እኛ በመሮጥ መቅደም፣ በመታገል መጣል፣ በመፈለግ ማግኘት ምናምን የሚመስለ በመፈለግ የሚገኝ ቢሆን ኖሮ ሶስቱ ነገስታቶች ከሀገራቸው ውሃ ፍለጋ ከውሃው ነው የራቁት። ይገርማቸዋል ወደ ነቢዩ ከተመለሱ በኋላ ይለል እግዚአብሔር ቃል ቁልቋር ቆፍሮ አላቸው እና ውሃው ከቁልቁለት ወደ ዳገት ወደ ኤዶሚያስ ምድረ በዳ እንደ ጎርፍ የመጣላቸው ሰዎቹ መልስ ፍለጋ ሲጓዙ ከመልሳቸው እየ ራቁ ለጥያቄያቸው እየቀረቡን የሄዱት ምንም ነገር ፈልገ አታገኝም። ብራዘር በመፈለግ የሚገኝ ቢሆን ኖሮ እነዚህ ሶስት ነገስታቶች ፈልገው ፈልገው ባገኙ ነበረ። ነገር ግን ወደ እግዚአብሔር ሲመለሱ፣ ወደ ነብዩ ሲመለሱ እንደዚህ አላቸው፣ ጉድጓድ ቆፍሩ አላቸው። ጉድጓድ ቆፈር፣ ደመና አታዩ፣ ዝናብ አታዩ፣ የሸለቆ በውሃ ይሞላል አለች እና እኛም የሚመስለ ምንድን ነው? በመፈለግ ማግኘት፣ በመሮጥ መቅደም፣ በመታገል መጣር የሚቻል ይመስለናል። ላ ሰማይ እንደሱ አይሰራም። መሰላል ለመውጣት አለው ልዩ ብላት የላዩን ጨብጦ የራችሁን ረግጠው እንደገና ወደ ላይ መንጠራራት የሰው ሂሳብ ነው። የእግዚአብሔር ሂሳብ ይገርማል።

ተቀበሉት ልጅ የሚሆን እናትነትና አባትነት ያስፈልጋል። ለምትመሩት ጀኔሬሽን የሚያስፈልግ ወዲያው መሪ ሊያደረግ እየቻለ ወዲያው መሪ የማያደርግ ለምንድን ነው እግዚአብሔር ሙሴን ከፍርዖን ቤተ መንግስት አውጥቶ በግ ጠባቂ ያረገው የበግረኛ ያረገው ወዳጄ የሰው እረኛ ከመሆን የሚቀድመው የበግረኛ ነው ዳዊት ንጉስ ከመሆኑ በፊት ለምንድ ነው በዛ ሰልፍ ውስጥ ያለፈው ትዝ ይላችሁ ከነበረ ያባቱን ጥቂት በጎች ለዛውም በጎቹ የእሱ አይደሉም ለዛውም በጎቹ ብዙ አይደሉም ጥቂት ናቸው እና የእግዚአብሔርን ህዝብ በመሪነት በረኛነት በንጉስነት ከመቀበሉ በፊት በእሴይ በጎች የተፈተነ ልጅ ነበረ ዳዊት በጎቹ መካከል አንድ ደቦል አንድ አንበሳ መጥቶ ሲወስ ወስድብኝ ቆሜ አይ ነበር አይንም ተከታትዬ ማጅራቱን ይዤ አስጥለው ነበር። በጎቹን ብዙ ሙያተኛ እረኞች አሉ ጥለው የሚጠፉ፣ ዳዊት ግን ደሱ አይደለም። እና መጠበቅ የባህሪ መፈተን ስለሆነ ማግኘታችን ካላሳቀን ማጣታችን አያስለቅሰን፣ መውጣታችን ካላስኮፈሰን መውረዳችን አያስኮፈሰን። ስለዚህ ለምንድነው እግዚአብሔር እንድጠብቁን በመጠበቅ ማሸነፍ? ያለው የባህሪ መፈተን ስለሆነ ነው። ወዳጆች፣ ሰው በቀላሉ ያገኘው ነገር ዋጋው ርካሽ ይሆንበታል። ኢዚሊ አቬላብል የሆነ ነገር እኮ ዋጋው ርካሽ ነው የሚሆነው። ስለዚህ እግዚአብሔር አምላክ አሳልፎ የሚሰጥ ነገር ብዙ ሰዎች ፈልገው ያላገኙት ነገር እንደሆነ እንድታውቅ ስለሚፈልግ ያንተ ነው። ፕሮሚስ ገብቶልሃል ያረግልሃል። ፕሮሚስ ገብቶልሃል ያሻግርሃል። ፕሮሚስ ገብቶላል። ትንሽ አስጠብቀዋል ማለት ማጉረምረም መፍጨርጨር ወደ ኋላ ማለት አይጠበቅም። በመጠበቅ ማሸን ሁላችሁ መጽሐፍ ቅዱሳችሁን በዮሐንስ ወንጌል መጽሐፍ ምዕራፍ 11 ከቁጥር 14 ጀምሮ ብታወጡ አላዛር ሞተ ይላቸውና ቀጥሎ ሲናገር አላዛር ሞቶ ሶስት ቀን ሆኖታል። ጌታ እንደዚያ አለ። አላዛር አላቸው ለደቀ መዛሙርቱ ሞተ እንድታምኑ በዛ ባለመኖቴ ምን እያደረገ መሰለ ጌታ፣ ለእምነታቸው የመሰረት ድንጋይ እያስቀመጠ ነው። ለየትኛው እሱ ሲሞት ሲቀበር እስከ መጨረሻው እምነታቸውን ይሄ አላዛርን ያስነሳ እሱማ ይነሳል። የሰማኝ ሰካል ብዙ ጊዜ ሄደ ማወቅ የምትፈልጉ ሰዎች ካላችሁ ለደቀ መዛሙርቱ እምነት የመሰረት ድንጋይ ለማስቀመጥ ልጅ ኮ ሚሳ የሚሆነው በዘጠኝ ወር ተጠብቆ ሲወለድ ነው ከስድስት ወር በፊት እኮ ብታዩት እንኳን ልስቡት በደንብ ለማየት እንኳን አይሆን መጠበቅ አጥንት መጠንከር አሁነ የላችሁ በተስፋችሁ ላይ በመንገዳችሁ ላይ እግዚአብሔርና እናንተ እንድትሰሩ አይፈለግም እግዚአብሔር የእናንተን እጅ የእናንተን አስተዋጽኦ የሚያቋችሁን ሰዎች ቸርነት በእናንተ ህይወት ውስጥ አይፈልገው ለምን ትምክታችን እንዲጠፋ ስኬታችን ምስጋና የእግዚአብሔር ብቻ እንዲሆን ስለሚፈልግ፣ በስኬት ተራራ ጫፍ ላይም ቆሙ፣ በተስፋ መቁረጥ ሸለቆ ውስጥም ተሰረሩ እግዚአብሔር ላይ እምነት እንዲኖራችሁ፣ ትምክታችሁ ከእናንተ እንዳይሆን፣ ምስጋናው የእሱ ብቻ እንዲሆን ስለሚፈልግ እግዚአብሔር አምላክ ራሱ መስራት ይፈልጋል። እግዚአብሔር ጌዲዮንን ቀንሳ ቀንሳ መቀነስ ማሸነፍ በመንፈሳዊ ዓለም ሲሆን መጽሐፍ ቅዱስ ውስጥ አያላችሁ። በዚህ ሀገር ሂሳብ በምድር ሂሳብ መጨመር ነው ማሸነፍ ማብዛት ነው ማሸነፍ። በመንፈሳዊ ዓለም ስርዓት ግን መቀነስ ማሸነፍ ሲሆን ጌዲኦን ጋር ታያላችሁ። ከ32 ሺህ ወታደር 300 እስኪቀር ድረስ አስቀነሰው እግዚአብሔር። ለመሰላችሁ ድሉ የሰራዊታቸው ሳይሆን የጌታ እንደሆነ በመጠበቅ ውስጥ ማሸነፍ ከፈለጋችሁ በእግዚአብሔር ታመኑ። ዮሴፍን ከተረሳበት አስታውሶ በአንድ ጀ ዊዝን ቱዌንቲ ፎር አወርስ እስረኛ የነበረውን ሰው ጠቅላይ ሚኒስተር እንዳደረገው ልክ እግዚአብሔር እችላ ያለው ሰዓት ሲሞላ የአንተ ሲዝን ሲመጣ ኖዋን ሊያቆም የሚችል አንድም የሰው ኃይል ይኖረል? እስራኤል ሰዎች አጉረምርመው መድረ በዳ ቀርተዋል። በመጠበቅ ማሸነፍ ከፈለግ ማጉረምረም ይሰራ። እግዚአብሔር እያለ ያለው እንዳይሳቅ ነው። በመጠበቅ ታሸንፋለህ። ስፍራን እንዳትለቅ ነው ያለ